ጣሜ ነው የሚባለው። ስሜን ጣሜ ነው የሚባለው ያ የውድብ ናጽነት ትግራይ ጽሕፈት ቤት ኃላፊ እና ስራ አስፈጻሚ ነኝ። ያው አመሰራረቱ አሁን ዝም ብሎ አሁን ከተፈጠረው ጦርነት ተነስተን ወይም በቅርብ ጊዜ ዝም ብለን ተነስተን አይደለንም እንትን ያልነው እንደ ፓርቲ ልንመሰረት እየቻልነው ማለት ነው ከድሮ ጀምሮ የትግራይ ህዝብ የትግራይ ህዝብ ጥቅም በፌዴሬሽን ይሁን በኮንፌዴሬሽን በኢትዮጵያ ላይ በኢትዮጵያ ውስጥ ጥቅሙን ማስጠበቅ አይቻልም ነው የእኛ አመሰራረት። ሶ የትግራይን ህዝብ ጥቅም ልማት፣ ሁሉም ነገር መረጋገጥ ማረጋገጥ የሚቻል የሚቻለው በትግራይ ሀገርነት አመሰራረት ነው ነው የምንለው ማለት ነው። ሀገር ከሆነች ነው የትግራይ ህዝብን ጥቅም ማስጠበቅ የሚቻለው እንጂ በፌዴሬሽንም ሆነ በኮንፌዴሬሽን በኢትዮጵያ ውስጥ ሁነን የትግራይን ህዝብ ጥቅም ማስጠበቅ አይቻልም ነው የእኛ ትንታኔ፣ የእኛ ግምጋሜ ማለት ነው። ሶ ይሄ ነው መነሻችን። ይሄ ማለት ምን ማለት ነው? በኢትዮጵያ ውስጥ የተለያዩ ብሄር ብሄረሰቦች ነው ያለው። በዛ ልክ ዲፕ የሆነ ዲፈረንሴሽን ወይም በጣም ጥልቅ የሆነ ልዩነት አለ፣ በጥቅምም በባህልም በታሪክም በሁሉም ነገር የተለያየ ማህበረሰብ ነው። ሶ እዚህ ኢትዮጵያ ውስጥ በዚህ የተለያየ ማህበረሰብ ውስጥ የተለያየ ጥያቄ አለ። የተለያየ የጥቅም የባህልም የታሪክም አለመግባባት ስላለ እርስ በርሳችን በጦርነት አለመግባባት ላይ ነው፣ ያው ቪሸስ ሰርክል ላይ ነው ስንኖር ለዘመናት ስንኖር የነበርን ማለት ነው። ስለዚህ ከዚህ ቪሸስ ሰርክል ወጥተን የትግራይን ህዝብ የራሱን ነፃና ሉዓላዊት ሀገር ከመሰረተ ነው የራሱን ጥቅምና ህልውና ማረጋገጥ የሚችለው ነው። ይሄ ነው መነሻችን ማለት ነው። በፓስትም አሁን ፕሬዘንት ላይም ፊቸር ላይም እነዚህ ላይ ፎከስ ሁነን ማለት ነው። የፊቸሩን መወሰን የምትችለው ፓስት ላይ እና አሁን ፕሬዘንት ላይ እየተከናወኑ ካሉ ነገሮች ላይ ዲፐንድ ሁነ ነው የነገህን ወይም የፊቸሪን ነገር መወሰን የምትችለው ማለት ነው። ስን ስንነሳ ከዚህ ነው እንጂ ዝም ብሎ አሁን በቅርብ ከተነሳ ከሁለት ሺህ ስምንት ወይም አሁን ከተፈጠረው ጦርነት ተነስተን በትንሽ ነገር ከኩርፊያ የተነሳ እንዳይ ተደርጎ መወሰድ የለበትም። ጥልቅ የሆነ ግምገማና ጥናት አድርገን ነው ትግራይ ሀገር ነው መሆን ያለባት ብለን ያው ትግራይ ሀገር ለመ የትግራይን ሀገር ለመመስረት ነው የተመሰረት ነው ማለት ነው። እንደ ፓርቲ ክልላችን ላይ ያለው የፖለቲካ ሁኔታ በጣም ነው እውነት ለመናገር በጣም በጣም የከፋ ሁኔታ ነው የምናው ማለት ነው። የተ ተፈናቃይ ፀሐይ ላይ ያው ከረምት ደግሞ እየገባ ነው። በዝናብ በረሃብ እየሞተ ነው። ያ ምንድን ነው የሚባለው ሂድን የሆነ ዮኖሳይድ እስካሁንም እየተፈጸመ ነው ብለን እያልን ነው ማለት ነው። በጣም ያሳዝናል በትግራይ ውስጥ ያለ ሁኔታ አሁን። ያ ሁማኒቴሪያ ኤድም እንደሚፈለው አገደል አይደለም። በተለይ በሰሜን ምዕራብ በጣም እዛ ያሉ ተፈናቃዮች እየሞተ ነው። በረሃብም በህማምም በሁሉም ነገር እየተሰቃየ እየሞተ ነው ማለት ነው። ጄኖሳይዱ በተዘዋዋሪ በቀጥታ የሚታይ ነገር ባይኖርም በተዘዋዋሪ በረሃብም በሁሉም ነገር እያለቀ ነው ማለት እየቀጠለ ነው፣ ይሄ ጄኖሳይዱን ማለት ነው። ስለዚህ በጣም ያስጠላል፣ በጣም ነው የሚያሳዝ ነው፣ በትግራይ ውስጥ እየሆነ ያለ ሁኔታ። ወደ ፖለቲካ ስትመጣ ያው እኛ ከመጀመሪያውም ያው ስንከላከል ነበርን። ምርጫ ስላረገ ወይም የራስን እድል ራሱን ራሳችን በራሳችን መወሰን አለብን ስላለን ወደ ጦርነት እንደተገባ ይታወቃል። ይሄ ደግሞ ትክክል አይደለም። የሆነ ህዝብ፣ የሆነ ብሄር የራሱን እድል በራሱ መወሰን አለበት የሚል ጠንካራ የሆነ እምነት አለን። ለዛውም ያው ስንመክትም ቆይተናል ማለት ነው ከዛ ፕሪቶሪያ ወል ሲመሳ እንትን ሲል ደግሞ ያው ለአለም ማህበረሰብ የሚሆን ለትግራይ ህዝብ ለኢትዮጵያ ህዝብ በዛም ጊዜ ግልጽ ነው ያደረግ ነው። ህወሓት ብቻውን ስለ ትግራይ ጉዳይ ብቻውን መወሰን አይችልም፣ ብቻውን መደራደር አይችልም። ትግራይ ውስጥ ያሉ ፖለቲካ ፓርቲዎች እኛንም ጨምረን፣ በትግራይ ውስጥ በትግራይ ጉዳይ ላይ ሁላችን መወሰን አለብን ብለን በዛን ጊዜ በእንግሊዝኛም በትግርኛም በደብዳቤ ለዓለም ማህበረሰብ አሳውቀናል ማለት ነው። አልሆነም፣ አልተቀበሉም። ያው ህወሀት ብቻውን ተደራድሮ ያው የፕሪቶሪያ ውሉን እንደተፈረመ ይታወቃል ማለት ነው። ከዛም በኋላ ኢንክሉሲቭ ትግራይ ኢንተር አድሚኒስትሬሽን ሊመሰረት ይገባል ተብሎ እዛ ተስማምተዋል። እዚ ከመጡ በኋላ ግን እንደዛ እንዳልሆነ አቃፊ የሆነ ሁሉንም ያካተተ የትግራይ ሀይሎችን ያካተተ ፖለቲካ ፓርቲዎች ሊሆን ይችላል፣ ሲቪክ ሶሳይት ወይም ከነዛ ውጭ የሆኑ በውጭም በውስጥም የሚኖሩ ምሁራንም ያካተተ አቃፊ የሆነ ጊዜያዊ አስተዳደር አልተመሰረተም ነበር። ከዘጠና ምናምን በላይ ፐርሰንት የራሱን ነው የነበረው የጌታቸው ረዳን የሚመራው የነበረ ጊዜያዊ አስተዳደር ያኔ ደግሞ ያው ህወሀት ሁለት ሶስት ላይ ተከፋፍሎ ለዛ የራሱን ጊዜያዊ አስተዳደር ሊሰራ ሊሰራ አላረገውም፣ ማለት ነው ወደ ታች እንዲወርድ። ስለ ተፈናቃዮች ጉዳይ ስለ ውል ፕሪቶሪያ ምናምን የሚባሉ ነገሮች ተረስተዋል፣ ከዛም ከዚህም ማለት ነው። እንደዛው ነው ማለት ነው። ስልጣኑን ማስጠበቅ ብቻ ስላደረገ እዚህ ያለ ፓርቲ በበለጠ እኛ እንደ ፓርቲ ያን ስርዓት እስካሁን እየታገልን ነው ማለት ነው። ስለዚህ የራሱን የራሱን ጊዜው አስተዳደር እንኳን ሊሰራ አላረገውም ማለት ነው። ያ የደብረጽዮን ፋክሽን ማለት ነው ሊሰራ አላረገውም ለጌታቸው አስተዳደር መጨረሻ ላይም ያው መፈንቅለ መንግስት አድርጎ ነው ወደዛ የሚመጣ መጣ ማለት ነው። እንዲወጣ ራሱ በስንት መከራ ነው የወጣ፣ እንዲይዙት ያው እንዳያችሁት ማለት ነው። ስለዚህ አሁን ፕሬዚዳንት ሆኖ ያለ ጄኔራል ታደሰ ወረደም ቢሆን እዛ አስተዳደር ላይ ነበር። እኛ ሲሰራ አልነበረም ለመፈንቅለ መንግስቱም መፈንቅለ ጊዜ ደካማ ጊዜ አስተዳደርም ቢሆን ለዛ መፈንቅለ መንግስትም የራሱ ድርሻ ሲጫወት ነበር ብለን ነው ምናምነው ማለት ነው። እስካሁንም በግልም እንደ ፓርቲም እየገለጽን ነው ማለት ነው። ሰውም መፈንቅለ መንግስት አድርጎ የመጣ ሰው ነው ማለት ነው። ስለዚህ ያው ፌዴራል ገቨርመንት ሰሮሜኒ አድርጎ ሹሙ ወደዚህ ከላኩ በኋላ ማለት ከሁሉም ጋር መጋጨት አችልም ቢያንስ ፕሬዚዳንቱ ፌደራል ገቨርንመንት የሾመው ስለሆነ ተቀብለን ሌሎች ሌሎች ነገሮች ግን በአቃፊ ሆኖ እንዲቀጥል ነው እየታገልን ያለ ነው ማለት ነው። ወደ ጌታቸው መጨረሻ አካባቢ የሁለት ዓመት እንትን ሲያልቅ ሲል መጨረሻ አካባቢ እንትን የተመሰረተ እንትን ነበር ምንድ ነው ምትሉ፣ ምክሪ ቤት ማለት ነው። አቃፊ የሆነ ምክሪ ቤት የተመሰረተ ነበር ሶስት ወር ምናምን ካረገ በኋላ ነው ወደ መፈንቅለ ምናምን ያገቡ ማለት ነው። የጌታቸውን እንትን ማለት ነው። ስለዚህ ያን ምክር ቤት አለ እዛ፣ እዚህ ክልል ላይ የተሻለ አቃፊነት፣ ሁሉንም የትግራይ ህዝብን የሚወክል ትካል ወይም ምንድን ነው ኢንስቲትዩሽን። ስለዚህ ለትግራይ ህዝብ የተሻለ የሚወክል ኢንስቲትዩሽን ያኛ ነው ማለት ነው። ስለዚህ ከመጀመሪያው እኛ ለፌደራል ገቨርመንትም ሲንቃውም ነበር በኢሜይል በምናምን የሚለው ነገር ለትግራይ ህዝብ ክብርና እንትን የሚመጥን አይደለም። ገብተዋል ስለዚህ እዛም ቅሬታ አለን ማለት ነው የተሻለ የተሻለ ኢንስቲቱሽን ከዛ ጋር እሱ ነው እኮ መምረጥ የሚችለው ሊመርጠው ለዛም እንኮ መስጠት ይቻላል የራሱን ፕሬዚዳንት እንዲመርጥ ለምክር ቤቱ መሰጠት ነበረበት። ይሄ ደግሞ ሁለት ይሄ አልተደረገም ማለት ነው። መጀመሪያው እንደዛ ነው የተደረገው፣ አሁንም እንደዛ ነው የተደረገው ማለት። ስለዚህ መጀመሪያ ጊዜያዊ አስተዳደረው ከአመሰራረቱ ጀምሮ በርዝ ዲፌክት አለው ነው ስንል የነበር ነው ማለት። መጀመሪያ ምክር ቤት ይመሰረታል፣ ከዛ ቀጥሎ ካቢኔ፣ ከዛ ቀጥሎ ያው ፕሬዚዳንት ነው እንትን የሚደረገው ማለት ነው። ይሄ ደግሞ ይሄ ደግሞ እንዲደረግ አልተቻለም ማለት እንዲደረግ እንዲህ እንዲደረግ አልተደረገም ማለት ነው። ለምን ሜይ ቢ ለትግራይ ህዝብ ካለ ንቀት ይሁን ወይ? እኔ እንደዛ ብዬ ነው የምወስደው። ስለዚህ መጀመሪያ ከስህተታቸው መታረም ነበረባቸው። እንደገና ለሁለተኛው ጊዜ ራሳቸው ነው ህወሀትና ከፌደራል ገቨርንመንት ጋር ሆኖ ያው ያመጡት ፕሬዚዳንት ያው እንደምናውቀው ነው ማለት ስለዚህ አሁን እያልን ያለ ነው። ምንድን ነው እያልን ያለ ነው፣ ምክር ቤቱ እንዲቀጥል። ምክንያቱም ምንድን ነው የምለው ምክር ቤቱ ጊዜዋ አስተዳደር ሲያልቅ እንትን ይላል ማለት ነው። አብሮ ነው እንትን የሚሆነው ማለት ነው፣ እስከ መርጫ መርጫውን እና ሌሎች ስራዎችን የተፈናቃዮች የውል ፕሪቶሪያ እንዲተገበሩ ካረገ በኋላ ጊዜው አስተዳደሩ ጊዜውን ከጨረሸ በኋላ ልክ አብሮ ነው እንትን ጊዜያቸው የሚጨርሹ ማለት ነው። ምክር ቤቱም ጊዜው አስተዳደሩ ማለት ነው። ስለዚህ አሁን እያልን ያለው ነው የትግራይ ህዝብም ይሁን የእኛ ፍላጎት ምክር ቤቱ እንዳለ እንዲቀጥል፣ ካቢኔ የሁሉም አቃፊ ሆኖ እንዲመሰረት፣ እንደዛ ተደርጎ ነው ከፌደራል ገቨርንመንት ጋር አብሮ በውይይት የፕሪቶሪያውን እንዲ እንዲተገበር የምንፈልገው ማለት ነው። ይሄን ነው እያልን ያለው ነው እዚህ ግን ይሄን እንዳይደረግ በትልቁ እንቅፋት ሆኖብን ያለ እዚህ ያለ ስርዓት ነው ማለት ነው። በተለይ የደብረጽዮን ፋክሽን ማለት ነው። የደብረጽዮን ፋክሽን ስልጣን እና ስልጣን ብቻ ነው እንጂ ስለ ትግራይ ህዝብ፣ ስለ ፕሪቶሪያ ውል ምንም ግምት ውስጥ የሚያስገባ ፋክሽን አደለምና ይሄ ነው እያልን ያለ ነው። ስለዚህ የፕሪቶሪያ ውል እንዳይ በስነ ስርዓት እንዳይተገበር ኢምፕሊመንት እንዳይደረግ እያደረግ እያደረጉ ያሉ የፌደራል ገቨርንመንትም እዚ ያለ በትልቁ እዚ ያለ ስርዓት ማለት ነው። ለሱልጣኑ ብቻ ነው ፎከስ የሚያደርገው ማለት። ስለዚህ እኛ ደግሞ ህዝብና ብሔሩ በጣም መጥፎ ሁኔታ ላይ እያለ ስለ ስልጣን አይደለም እኮ መጀመሪያ ህዝብ ነው መዳን ያለበት፣ አይደለ ህዝብ ከዳረ በኋላ ነው ህዝብ ካለ ነው ፓርቲ የሚኖረው። ስለዚህ ይህም እየተደረገ አይደለም። በፌደራል ገቨርመንት፣ በክሉም ተመሳሳይ የሆነ ችግር ነው ያለና ይህን ነው እየታገልን ያለ ነው። ትግራይ ውስጥ ያለ የአሰላለፍ ሁኔታ ማለት ውሃ ሁለት ላይ ተከፍሎ አንዱ ወደ አስመራ አንዱ ደግሞ ወደ አዲስ አበባ ብቻ እነሱን ብቻ ሳይሆን ሶስተኛ ኃይልም ሶስተኛ ኃይልም እንዳለ መታወቅ ይገባል ማለት ነው። የተቃውሞ ጎራ ወይም ደንበና ጥነት እንለዋለን እኛ እኛ ያለንበት ማለት ነው። ተቃውሞ ፓርቲዎች ያሉበት ወጣትም ህዝቡም የሚደግፈው ለዚህ አሰላለፍ ነው ማለት ነው። እኛ ምንድን ነው የምንለው በሰላማዊ መንገድ የፕሪቶሪያ ውል መደረግ አለበት ነው ምንለው እኛ የኤርትራ ሻእቢያም ሆነ የኤርትራ መንግስትም ሆነ የኢትዮጵያ መንግስት በትግራይ ህዝብ ላይ ያው ጀኖሳይድ ፈጽመዋል ብለን ነው ምናም ነው። እሱም ስለሆነ ሪያሊቱ ማለት ነው ፋክትም እሱ ስለሆነ እኛ ከህገ መንግስቱና ከፕሪቶሪያ ውል ውጭ የሚደረግ የሆነ አይነት ግንኙነት አንደግፍም ነው እያልን ያለ ነው። በተለይ ከኤርትራ የሚደረግ ግንኙነት ከህገ መንግስት እና ከፕሪቶሪያ ውል ውጭ ነው። ስለዚህ ትክክለኛ እንትን አይደለም ነው የምንለው። ማለት ህዝቡ ወንድም እንደሆነ በታሪክም በደምም በባህልም በሁሉም ነገር ወንድም ህዝብ እንደሆነ እናውቃለን። ስለዚህ በሻእቢያም በህወሀትም የሚመጣ ግንኙነት የጤና የሰላም እንዳልሆነ ስለምናቅም ማለት ነው የሆነን አካል ለማጥቃት ወይም ህዝቡን ወደ ጠሩነት ለማስገባት የሚደረግ ግንኙነት ነው እንጂ ጤነኛ ግንኙነት እንዳልሆነ ስለምናቅ ካልኩሌት ኒውትራሊቲ ወይም መንጎኛ ለመሆን በዚህ ምላላት በኢትዮጵያና ኤርትራ የሚከፈት ዋር ወይም ምንድን ነው ጦርነት ትግራይን ባትል ፊልድ ነው የሚያደርጋት። ትግራይን ሳይነካት አይቀርም ማለት ነው። ስለዚህ እኛ ያን ዋር አይመለከትንም ነው እያልን ያለን ያን የሚፈጠረው ዋር ወይም ደግሞ ጦርነት አይመለከትንም ነው እያልን ያለው። ምክንያቱም ትግራይ በጣም ትልቅ የሆነ ዋጋ ክፍላለች። አሁን ተመልሳ ወደ ጦርነት የምትገባበት ምክንያት ምንም አይነት ምክንያት የለም። ስለዚህ ምንድን ነው እያልን ያለ ነው፣ በሰላማዊ መንገድ የፕሪቶሪያን ውል መፈጸም አለበት ነው እያልን ያለ ወደ ጦርነትን የሚያደርጉትን ሽርክናና ግንኙነት ይህን አንደግፍም እያልን ያለ ነው። ትክክለኛ ከሕገ መንግስትም ከፕሪቶሪያም እሱን እንትን የሚደርግ ነው ማለት ነው። የሚቀረም ነው ማለት ነው። ስለዚህ ከኤርትራ ጋር የሚደረገው እንትን እኛ እየተቃወምን ነው ማለት ነው። ከኢትዮጵያም ከኢትዮጵያም ልክ እንደዛው ማለት ነው ለጦርነት ለምናምን የሚደረግ ግንኙነት ከኢትዮጵያም ልክ እንደዛው ከኤርትራ ጋር የማይተናነስ እንደምንቃወም መታወቅ አለበት ማለት ነው። ከኢትዮጵያ ጋር ወደድንም ጠላንም ኢትዮጵያ ውስጥ ነው ያለ ነው። የራሳችን ሀገር እስካል መሰረትን ድረስ ስለዚህ ከኢትዮጵያ ጋር የሚያገናኘው ነገር ምንድን ነው? በፌዴሬሽን ላይ የለንም፣ በኤችፒአር ላንም የለንም፣ በማንኛው ተቋም ላይ የለንም። እናንተ ኢትዮጵያ ውስጥ ማለት ነው። ስለዚህ ምንድን ነው የሚያገናኘን? ትግራይ ከኢትዮጵያ ጋር የሚያገናኛት ትልቁ የፕሪቶሪያ ውል መሆኑም ፕሪቶሪያ ውል ደግሞ ውስጥ ላይ ሪስቶሪንግ ኦፍ ዘ ኮንስቲቱሽን ስለሚለው በአንዳንድ ነገሮች ላይ በኮንስቲቱሽን እና በህገ መንግስቱና ፕሪቶሪያ መሰረት አድርገን ብቻ ነው ግንኙነት ከኢትዮጵያ ሊኖረው ሊኖረን የሚገባው ብለን ነው ምናምን ነው። ስለዚህ እንደዚህ መሆንን መታወቅ ይገባታ ይገባል። ስለዚህ ትግራይ ውስጥ ህወት ሁለት ላይ ተከፍለው እንዳልኩ መጀመሪያ ነገር ያለው ትግራይ ሀገር እንዲሆን የሚፈልግ አለ። ሌሎች ፓርቲዎች እነዚህ ተቋሚ ተቋሚ ጎራ ላይ ያሉ ህዝቡም በብዛት ህዝቡ እዚህ ላይ ነው ያለው። ለነዚህ ተቋም ነው የሚደግፈው ማለት ነው። ለነዚህ አሰላለፍ ነው የሚደግፈው እና ሞር ፎከስ ያለብህ እዚህ ላይ መሆኑን መታወቅ አለበት። ዝም ብሎ የህወሀት ሁለት ላይ ተከፍሎ አንዱ ወደ ኤርትራ አንዱ ደግሞ ወደ አዲስ አበባ ያለ ብቻ ተደርጎ እንዳይወሰድ ማለት። ስለዚህ ፖለቲካው እንደዛ እንደሆነው ህዝቡም በትልቁ የሚደግፈው ለእነዚህ ተቋሚ ፓርቲዎች መሆኑን ሊታወቅ ይገባል ማለት። የሆነ አፈሙዝ ወይ ምናምን ስላለ ያዝን ነው እንጂ እንደዛ ነው። ህዝቡ ሰላም ነው የሚፈልገው በብዛት። ግራውንድ ላይ ወርደ ስታይም በተለይ ለውድብ ናጽነት ትግራይ ያለው ግራስ ሩቱ በጣም ትልቅ ነው ማለት። ይህ በዚህ ነው ማየት ያለብህ። ዋር ከተከፈተ ወይም ደግሞ ጦርነት ከተከፈተ ውድምና ጥነ ትግራይ ለእኛ የሚመለከት ጉዳይ አይደለም። እኛ ሰላም ነው የምፈልገው በሰለማዊ መንገድ ፕሪቶሪያው ኢምፕሊመንት መደረግ ነው ያለበት ነው፣ እያልን ያለ ህወሀት ከፓርቲነት መሰረዝን ተከትሎ ወደ ጦርነት እንዲገባ ከኤርትራ ጋር ከአንዱ የፋኖ ሀይሎች ጋር ማለት ለመገናኘት እየሞከረ ነው ከኤርትራ ጋር በግላጭ እያየ ነው ነው በግልጽ እያየ ነው ነው ማለት ነው። ከፋኖ እና ከሌሎች ኃይሎች ደግሞ በውስጥ እንደሚገናኙ ያው ምንጮች እየወጡ ነው ማለት። ስለዚህ እኛ እያልን ያለ ነው እዚህ የውጭም ሰው ማወቅ ያለበት ከህወሀት ህጋዊነት መሰረዙ ተያይዞ ስለ ህወሀት የአባላት የአባላቱ እንትን ነው መወሰን ያለበት፣ ስለ ህወሀት እጣ ፈንታ ማለት ነው። የህወሀት ህጋውነትና መሰረዝና አለመሰረዝ ለትግራይ ህዝብ አይመለከትም። ለአባላቱ ብቻ ነው የሚመለከተው። ስለዚህ እኛ በእንደዚህ ነው ምናምነው ማለት ነው። በባለ እስከ ቅርብ ጊዜም ያው አሁንም ሳይቀር የትግራይ ህዝብና ህወሀት አንድ ነው የሚል የተሳሳተ ግንዛቤ አለ ማለት ነው። ስለዚህ ይሄ ትክክል እንዳልሆነ የህወሀት ህጋዊነት እና መሰረዝና አለመሰረዝ ከአባላቱ ነው እንጂ ከትግራይ ህዝብ ጋር የሚመለከት ጉዳይ እንዳልሆነ ነው ምናምን ነው፣ መግለጫችንም ይሄ ነው የሚለው ማለት ነው። ስለዚህ ስነ ስርዓት መያዝ እንዳለበት የራሱን የህጋዊነት እና ህጋው መሆን አለመሆን በህግ ላይ በክሲ በስነ ስርዓት መጨረሻ ይችላል ማለት ነው። ስለዚህ ከትግራይ ህዝብ ጋር የሚያያይዘው ነገር የለም። ስለዚህ ህጋዊነትን ተሰርጃለሁ እና ብሎ አንዳንድ ኮርና ከኮር በላይ የሚባሉ የሰራዊቱን የተወሰነ የተወሰኑ ሰዎች ይዞ እንትን ስለያዘ አፈሙዝ ስለያዘ ወደ የትግራይ ህዝብ ወደ ጦርነት ለማስገባት የሚጥረው እንትን ተቀባይነት እንዳልሆነ እንደሌለው እንደማይሳካም ለራሱም እንደሚያጠፋ ብዙ ነገር ለክ እንትን ብሎ ለክሞ እንደይጠፋል ይጠፋል እንጂ የሚያመጣው ነገር የለም ማለት ነው። ለትግራይ ህዝብም ለኢትዮጵያ ህዝብ የሚፈይደው ነገር የለም። ስለዚህ የኢትዮጵያ ህዝብ የፌዴራል ገቨርንመንትም ይሁን ህወሀት ምንድን ነው መደረግ ያለበት በሰላማዊ መንገድ ነው መጨረሻ አለበት እንጂ ከህዝብ ጋር ከሀገር ጋር የሚያገናኘው ነገር የለም ነው። በተለይ ከትግራይ ህዝብ ጋር የሚያገናኘው ምንም አይነት ምክንያት የለም። ይጠቀም እንዳልኩ ህጋዊ መሆን አለመሆን የህዋት መጥፋት አለመጥፋት ለ ለአባላቱ ነው የሚመለከተው። ማለት መጥፋት አለመጥፋት ማለት እኔ ይሄ አስተሳሰቡን ነው እያልኩ ያለው። ከስልጣኑን ነው እያልኩ ያለው። እንደ ሰው አይደለሁም እያልኩ ያለው። ስለዚህ በእንደዚህ ነው መውሰድ ያለብህ። በትልቁ ደግሞ እንዳልኩ መሬት ላይ ስታየው ምንም አይነት የሶሻል ግራውንድ የለውም። ምንም አይነት ሶሻል ግራውንድ የለውም ማለት ነው። እንዳየው በአፈሙዝ ነው። በሰለማዊ ፖለቲክ በሰለማዊ ትግል ከተሸነፈ በኋላ ኮርና ከኮር በላይ ብሎ የተወሰኑ ካድሮ እና የሻእቢያን ተንተርሰው ማለት ነው እንደ እንትን ይዞ ነው አፈሙዝ ይዞ ብረት ብረት ይዞ ህዝብን ለማፈን ወጣትን ለማፈን መግደል በመግደል ነው። መሰረተ ልማትን እንትን እያደረገ እያወደመ ማህተም መመንጠል ምናምን እንዳየ ነው ማለት ነው። ስለዚህ ምንም ሶሻል ግራውንድ የሚባል ነገር እንዳሌለው ሊታወቅ ይገባል። ሶሻል ግራውንድ ቢኖረውም እንኳን በቃ ለአባላትን ነው የሚመለከተው እዛ ነው ሊደር የሚገባው ማለት ነው። ሪያሊቱን ግን ማወቅ ያለብን ህወሀት በትግራይ ፖለቲካ ውስጥ አሁን ህወሀት እንደ ስጋት ነው እንጂ ለብሔሩ ትልቅ የሆነ ስጋት ነው እንጂ የሆነ እንደ ጸጋ ተደርጎ የሚወሰድበት ምንም አይነት ምክንያት የለም። ግራውንድ ላይም ባዶ ነው ማለት ነው። ስለዚህ ሌላ ህዝቡን ሌላ አማራጭ እያየ ነው፣ ሌላ ፓርቲዎችን እያየ ነው። እንደኛ እኛ ላይ ነው ተስፋ እያደረገ ያለው ማለት ነው ስለዚህ ይሄን መታወቅ እንዳለበት በፌደራል መንግስት በኩልም የተሳሳተ ምልከታ አለ፣ የተሳሳተ መረዳት የለም ማለት ነው። ውስንነት አለ። በትግራይ ውስጥ ያለ የፖለቲካ እንትን ማወቁን ውስንነት ታያለ። እና ኢንክሉሲቭ ትግራይ ኢንተሪም አድሚኒስትሬሽን መመስረት አለበት ከተባለ ትግራይ ውስጥ ያሉ ሀይሎችን ያጠቃለለ ጊዜያዊ አስተዳደር እንዲመሰረት አሁንም አልመሸም ረፈደ እንጂ አልመሸም። ስለዚህ አሁንም የትግራይ አቅም ወደ አንድ መጥቶ ሰላሙን እንዲተገበር ቢሄሩ ወደ ሰላምና መረጋጋት እንዲመጣ ወደ ልማት እንዲመጣ፣ ይሄ ደግሞ በትልቁ ለኢትዮጵያም ይጠቅማል ማለት ነው። መጀመሪያ እንደነገርኩ ግብ የሆነ ልዩነት ያላት አገር ናት። እኛ አገር አንላትም፣ ያ ግዛት አፄ ናት የምንላት ሶ ያን ዲፕ ዲፕ ዲፈረንሴሽን ትግራይ ላይ ያለ ችግር ትግራይ ላይ ያለው ወላፈን በቀጥታም በተዘዋዋሪም ለኢትዮጵያ እንደሚያጠቃት ቀስ ብሎም እንደሚመጣ አይተነዋል እኮ በቃ እኛ ጋር የነበረ ችግር ወደ አማራ ክልል ቀስ ብሎ ወደ ሌላ እንደሚሄድ ያው እያየ ነው ነው ስለዚህ በሰላማዊ መንገድ እንዲፈታ የፌዴራል ገቨርንመንትም የራሱ የሆነ ድርሻ ሊወጣ ይገባል። ትግራይ ውስጥ ያለው ሁኔታም የህወሓት ብቻ ማየት ትክክል እንዳ- እንዳልሆነ ትግራይ ውስጥ ያለ ሁሉም ፖለቲካ ፓርቲዎች ሲቪክ ሶሳይቲም በውስጥም በውስጥም በውጭም የሚኖሩ ምሁራንም ያካተተ ጊዜያዊ አስተዳደር ሲመሰረት ብቻ ነው የተሻለ የሚሆነው ብዬ ነው የማስበው ማለት ነው። እንደ ግለሰብም እንደ ፓርቲም ይሄ ነው እያልን ያለ ነው። ሌላ ፈልጌ ነው።